መጽናናት አባት ያንተ ይሁን ሰልፎ። ኢሳውና ቃይል ከወሰን አለፎ የመጽናናት አባት ያንተ ይሁን ሰልፎ

ሚ ብቻዬ ነኝ ከዳን እስከ ቤርሳቤር ዛሬ ሞልቷል ምስጋናህ። ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ተዳንስ ከቤር ዛሬ ሞልቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ በቃችው በደን ሰላማው ረድልን ደም ከመፍሰስ በቀር ምን ሳተረፍ ኢሳውና ቃየል ከወሰኑ የመጽናናት አባት ያንተ ይሁን ሰልፎ። ኤሳውና ቃየል ከወሰኑ አለፎ የመጽናናት አባት ያንተ ይሁን ሰልፎ ሾተል ስሎ የሚያቀብል በወንድሞት የሚረካው የጥላቻን ዳገት ባጦ ክፉ ዘርን የሚዘራው ያመነውን ወገንህን ታይቶ አላን ጌታ አስጎን ብሶት ቅዱስ ደም በዋጃት ላይ በምድሪቱ ቃይል መስቶ በቃችው በለን ሰላም አውርድልን ደም ከመፍሰስ በቀር ምንሳ ተረፍ ኤሳውና ቃኤል ከወሰን አለፎ የመጽናናት አባት ያንተ ይሁን ሰልፎ ኤሳውና ሰኗ አልፎ የመጽናናት አባት ያንተ ይሁን ሰልፎ ያቤሴሎ መልካም ቋንቋ ንግግሩ

ለአገራችን ቀኔ ይውጣለት በቃችው በለን፣ ሰላም አውርድልን። ደም ከመፍሰስ በቀር ምን ሳተረፍን ኢሳውና ቃይል ከ

ውስጥ የጨመረው ያንተን ስብሐት ቀን ከሌሊት ዙፋን ስር የሚሰዋው ከአንገቱ ደም በጽዋ ተቀዳበት። ምን ነው ዛሬስ ባክየን የእኛ ጌታ ካህን አይሞት ዘካርያስ በቃችው፣ በለን ሰላማ ውረድልን። ደምከ ደም ከመፍሰስ በቀር ምንስ ተረፍን! ኤሳውና ቃይል ከወሰኗ አለፎ የመጽናናት አባት ያንተ ይሁን ሰልፎ። ኤሳውና ቃየል ከወሰኑ አልፎ የመጽናናት አባት ያንተ ይሁን ሰልፎ። የኤልዛቤል ክፉ ምክር ብርቶ ቁጣ እያየለ ፈርዖንን የጣለው ክንድ ዛሬ ስንወድ ቆዴታለ የሮሮሃን ሴቶች እጆች በልጆች ላይ እጅግ ከብዶ ምን ዘመነው እንዲያሳየን የሰው ክብር እጅግ ወርዶ በቃችው በለን ሰላም አውርድልን ደም ከመፍሰስ በቀር ምንሳ ተረፍን ኤሳቡና ቃየል ከወሰን አልፎ የመጽናናት ሀብት ያንተ ይሁን ሰልፎ መምሬ ካድባሩ ስር ብንቀበል እንግዶችን፣ መልካም ዜና ከሥላሴ አድምጠናል በዚያ ድንኳን። ወይ ክፉ ቀን ክፉ ጊዜ እንኳን ድንኳን ዛፉም የለ አንተ ያልከው እስኪሆን ድረስ የልባችን አሜን አለ አንተ ያልከው እስኪፈጽም የልባችን አሜን አለ አንተ ያልከው እስኪሆን ድረስ የልባችን አሜን አለ። በቃችው በለን፣ ሰላም አውርድልን። ደም ከመፍሰስ በቀር ምን ሳተረፍን! ኢሳውና ቃኤል ከወሰኗ ያንተ ይሁን ኢሳቡና ቀየል ከወሰኑ ዓለፎ የመጽናናት አባት ያንተ ይሁን ሰልፎ ማንም የለኝ ከጎኔ፣ ቁሜ ብቻዬ ነኝ። አትለኝ ማንም የለኝ ከጎኔ፣ ቁሜ ብቻዬ ነኝ አይቀርም መፈተን መከራም ቅመሶ ለዚ ዓለም ጣጣ መተከዝ ማልቀሶ አምናለሁ ናቴ እንደማትለየኝ ካጠገቤ ሆነሽ እንደምታጽናኝኝ አትለይኝ ማንም የለኝ ከጎኔ ጎኔ ብቻ የለኝ አትለይኝ ማንም የለኝ። ከጎኔ ቁሚ ብቻዬን ነኝ። እሾሃ ሜኬላ ቋያ ነው መንገዶ ቁሚልኝ እናቴ የልጅሽ ነው ፍርዱ። አንዴ ሲሞራለኝ ደግሞም ሲጎልብኝ ወዳንቺ ጮሃለሁ እንድታባብኝ። አትለይኝ ማንም የለኝ ከ ጎኔ ቆሜ ብቻዬ ነኝ። አትለይኝ ማንም የለኝ ከጎኔ ቆሜ ብቻዬ ነኝ መኝ ሳጣን ከሰኝ የልቤ ያልኩት ሰው ጀርባውን ሰጠኝ የቱነው ድጋፌ ማንሴ ታምናል የልቤ ልንገርሽ ሰውስ ከፍቶብኛል አትለይኝ ማንም የለኝ ከጎኔ ቆሜ፣ ብቻዬ ነኝ። አትለይኝ ማንም የለኝ ጎኔ ቁሜ ብቻዬን ነኝ። የጭንቄ መርሻ ነሽ የብቸኝነቴ እጽናናለው ሳዬሽ ድንግል እመቤቴ። ቢበዛም በደሌ ቢከፋም ስራዬ፣ ባማላጅነትሽ ሞልቷል ማደጋዬ። አትለይኝ ማንም የለኝ። ከጎኔ ቆሜ ብቻዬ ነኝ። አትለይኝ ማንም የለኝ፣ ከጎኔ ቆሜ ብቻዬ ነኝ። ከዳንስ ከቤር ሳቤር ዛሬ ሞልቷል ምስጋናህ፣ ተነሳ ልቤ ዘምር ለጌታ ለእግዚአብሔር፣ ለጌታ ለእግዚአብሔር፣ ለጌታ ለእግዚአብሔር ከዳንስ ከቤር ሳቤር ዛሬ ሞልቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር የክብሬ የቤት የጌታ የነፍሴ ባለውለታ ኤፉድ ነው በፍታ ነው ልብሴ። ዘማሪ ነይ ለንጉሴ ሰባኬ ነይ ለንጉሴ ከዳን እስከ ቤርሳቤ፣ ዛሬ ሞልቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ዘምሩ ለጌታ ለእግዚአብሔር ከዳን እስከ ቤርሳቤህ ዛሬ ሞልቷል ምስጋናህ። ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር እግዚአብሔር ዘመን ከሰጠ ይዘመን ለወጠ እልልታይው ለስሙ ለዋጀን በወርቀ ደሞ ለዋጀን በወርቀደሞ በወርቀ ደሞ ከዳን እስከ ቤርሳቤህ ዛሬ ሞልቷል ምስጋናህ ከነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ከዳን እስከ ቤርሳቤህ ዛሬ ሞልቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር፣ ሰገነት ላይ የወጣችሁ ዝምታን የመረጣችሁ ከአፋችሁ ኩራት ይውጣ፣ እርሱ ነው ቀን የሚያወጣ፣ ጌታ ነው ቀን የሚያወጣ ዛሬ ሞልቷል ምስጋናህ። ተነሳ ልቤ ዘምር ለጌታ ለእግዚአብሔር፣ ለጌታ ለእግዚአብሔር፣ ለጌታ ለእግዚአብሔር ከዳን እስከ ቤርሳቤህ። ዛሬ ሞልቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር፣ ለጌታ ለእግዚአብሔር፣ ለጌታ ለእግዚአብሔር። ስለማይነገር ስቦታ እግዚአብሔር አምላካችን